ባንቺ ትባላለች። የትውልድ ቦታዋ ጎጃም ነው። ገና ልጅ እያለች ነበር እናትና አባቷ የተለያዩት። ታዲያ ታዳጊዋ ከአባቷ ጋር ለመኖር ተገደደች። አባቷም ሌላ ሚስት አገባ። ባንቺ ከእንጀራ እናቷ ጋር መኖር ጀመረች። የእንጀራ እናቷ አመሏ አስቸጋሪ ቢሆንም ምንም አማራጭ ስላልነበራት እንደምንም ከእሷ ጋር መኖር ጀመረች። የአባቷም አመል እየተቀየረ መጣ። ድሮ ድሮ ታታሪ የነበረው አባቷ መጠጥ መጠጣት፣ መስከር፣ ባለቤቱ መደብደብ፣ ማሰቃየት የዕለት ተዕለት ተግባሩ ሆነ። ይህ ተግባሩ የሰለቻት ሚስቱ ቤቱን ጥላ ጠፋች። አሁንም የቤቱ ኃላፊነት ትንሿ ባንቿ ላይ አረፈ። በዕለታት አንድ ቀን እንደለመደው ሰክሮ መጥቶ ልጁን ደፈራት። ይህንን ጉድ ለማንም አልተናገረችም። የአባቷ እህቶች እዛው ቅርብ ስለሆኑ አልፎ አልፎ ይጠይቋታል። ባንቹ የህመም ስሜት ይሰማታል። ምን እንደተፈጠረ አታውቅም። ብቻ ሰውነቷ እየጨመረ ነው። አባት እንደለመደው ሦስተኛ ሚስቱን ሊያገባ ሽር ጉድ እያለ ነው። እህቶቹም እሱን ሊድሩት ወዲ ወዲ ይላሉ። በዚህ መሃል ትልቅ እህቱ ባንቹን ተመለከተቻት። ሆዷ ገፍቷል። ደነገጠች። ግራ ገባት። ምን እንደተፈጠረ ጠየቀቻት። ምንም አልመለሰችም። ደጋግማ ጠየቀቻት። በመጨረሻም እውነቱን ነገረቻት። በፍጹም አለች። ተቆጣች። ይህ ሊሆን አይችልም፣ የወንድሜን ስም ልታጠፊ ነው አለች። እህኔ ከማንም ጋር ስትንዘላ ዘይ ነው ያረገሹ፣ እውነቱን ብትነግሪኝ ይሻልሻል ብላ አፈጠጠች። ባንቾም እውነቴን ነው አልዋሸውም እያለች ማልቀስ ጀመረች እኔ ምለው ይሄን ጉድ ከኔ ሌላ ማን ያውቃል አለች ኧረ ማንም አያውቅም መለሰች ኧረ ምን ጉድ ነው አምላኬ ኧረ ምን ፈተና ነው ይቺ የተረገመች ከነናትሽ የተረገማችሁ ወንድሜ ለዚህ ሁሉ አደረጋችሁት እያለች ወዲህ ወዲህ ትንቆራጠጣለች የባንቹን እውነት ያየላት አልነበረም አስካለ ታናሽ እህቷን ጠርታ ሁሉንም ነገረቻት። ነገሩ እስኪስተካከል ለማንም ምንም እንዳትናገር አስጠነቀቀቻት። ምን እናድርግ ብለው እህትማማቾቹ ተማከሩ፣ መላ ማፈላለግ ጀመሩ። ያላቸውም አማራጭ ጸንሶ ማቋረጥ ነው። አዋቂ የተባለ ሴት ጋር ይዘዋት ሄዱ። ይህቺ አዋቂ ሴት የእርግዝናው አልፏል፣ ችግር እንዳይፈጠር አለች። ምንም ችግር የለውም አሉ እህትማማቾቹ መደረግ ያለበትን አደረጉ። ልጅቷን ይዘው ወደ ቤታቸው ተመለሱ። በሁለተኛው ቀን አባቷ ሦስተኛ ሚስቱን ይዞ ሲገባ፣ ያቺ ምስኪን ባንቹ ሕይወቷ አለፈ። ስሜ ዶክተር ዋሲሆን አለማየሁ እባላለሁኝ። ማህጸንና ጽንስ ስፔሻሊስት ነኝ። በዚህ ሙያ እንግዲህ ወደ 13 14 ዓመት አገልግያለሁ። ውርጃ ማለት እንግዲህ የራሱ በሕክምናው የራሱ ትርጉም አለው። ዴፊኒሽን አለው። እንደየሀገራቱ ሊለያይ ይችላል። እንደየሀገራቱ ሁኔታ ይለያያል። እንደ ኢትዮጵያ ውርጃ ብለን በሕክምናው እኛ ዲፋይን የምናደርገው ወይም ትርጉም የምንሰጠው እርግዝና ተወልዶ ማደግ በማይችልበት ደረጃ ላይ እድገቱ ሲቋረጥ በተለያየ ምክንያት ይህን ውርጃ ብለን እንወስደዋለን እኛ። በብዛት ምን ቆጥሮ በሳምንታት ስለሆነ ከ28 ሳምንት በፊት አንድ እርግዝና ቢቋረጥ ወይ ቢወለድ እንደ ውርጃ ይወሰዳል። ምክንያቱም በዚህ ደረጃ የተወለደ ህፃን ማደግ አይችልም ተብሎ ስለሚታሰብ ማለት ነው። 28 ሳምንት ማለት በወራት ስን ቆጥሮ ወደ ስድስት ወር ተኩል አካባቢ እንደማለት ነው። ከዛ በፊት እርግዝና ከተቋረጠ በማንኛውም ምክንያት እንደ ውርጃ ይወሰዳል። በእኛ ሀገር አሁን ባለው ወይም ኮንቴክስት ማለት ነው። አይነቶችም አሉት። ውርጃ የተለያየ አይነት አለ። አንዳንድ ጊዜ በተፈጥሮ በራሱ ጊዜ እርግዝናው በተለያየ ምክንያት የሚቋርጥበት ወይም የደም መፍሰስ የሚያጋጥምበት ወይ ደግሞ ማፀን እርግዝናውን ተንከባክቦ ማቆየት ሲኖርበት ቁርጠት ነገር በራሱ ጊዜ ጀምርና እርግዝናው እንዲወጣ የሚያደርግበት ጊዜ አለ ያለምንም የሰው ልጅ እገዛ ማለት ነው ገኛውን በእንግሊዝኛው ኛ ስፖንታኔ አቦርሽን ይባላል፣ ወይም በራሱ ጊዜ የሚመጣ ውርጃ አለ። ሁለተኛ አይነት ውርጃ ደግሞ በራሱ ሳይሆን በሰው እገዛ ወይም በባለሙያ እገዛ ወይም በተለያዩ ባለሙያም ላይሆኑ ይችላሉ። እርግዝና በራሱ ጥሩ እየሄደ እያለ ባሉት ክራይቴሪያዎች ወይም አግባብ ባለው መንገድ መቋረጥ ካለበት በሰው እገዛ፣ በባለሙያ እገዛ ይችላል። በተለያዩ ባለሙያም ባልሆኑ ሰዎች የሚቋረጥበት ጊዜ አለ። ይሄን ኢንዱስድ አቦርሽን ይባላል ወይ ደግሞ በሰው እገዛ የሚቋረጥ ውርጫ አለ ማለት ነው። ስለዚህ በሁለቱም በተፈጥሮ ሊሆን ይችላል፣ በሰው እገዛም የርቀትና ሊቋረጥ ይችላል ማለት ነው። ካልኩት በሰው እገዛ በሚለው ውስጥ የተለያየ አይነት እገዛዎች ሊኖሩ ይችላሉ። ይህም ትልቁ ፖይንት ምንድን ነው? አንዳንድ በሕክምና ደረጃ ጥራቱን ጠብቆ በትክክለኛ ቦታ በሙያው የሰለጠነ ባለሙያ አስፈላጊው መድኃኒት ተሰጥቶ ጥንቃቄዎች ተደርጎ የሚደረገው ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎት ይባላል። ከዚህ ውጭ ደግሞ በተቃራኒው በሙያው ባልሰለጠነ ሰው ወይም ምንም አይነት ሙያዊ ክህሎት በሌለው ሰው ያለ ቦታው ከህክምና መስጫ ወይም ቦታዎች ውጭ የሚደረግ በትክክለኛ ባልሆነ መንገድ የሚደረጉት ደግሞ ይህ ደረጃውን ያልጠበቀን ወይም ንጽህናውን ያልጠበቀን በእንግሊዘኛው አንሴፍ ፖርሽን ተብሎ ይወሰዳል። በዚህ ሁለቱ መሀል ትልቅ ትልቅ ልዩነት አለ ማለት ነው። አዎ እንደ ቅድም እንዳነሳ ነው፣ ደህንነቱ ያልተጠበቀ ስንል አንድም ቦታው እነዚህ ነገሮች በኢትዮጵያ ውስጥ ወይም በተለያየ የዓለማችን ክፍሎች ሲከሰቱ ነበረ። ሰዎች በየቤታቸው ምንም ሙያዊ አቅም ወይም ስልጠና ሳይኖራቸው በተለያየ መንገድ ወይም የሰውነት አካልን ምን እንደሆነ ሳያውቁ እርግዝና የት ይፈጠራል እንዴት ይፈጠራል የሚለውን ሳያውቁ ግምታዊ በሆነ መንገድ የሚያደርጓቸው የጽንስ ማቋረጥ መንገዶች ነበሩ ይሄ ቦታውም ይወስነዋል ህክምና ማዕከላት ውጪ ነው በቤታቸው ሊሆን ይችላል ሱቅ ተከራይተው ሊሆን ይችላል ያለ ስልጠና ያለ ሙያቸው ማድረጋቸው ሶስተኛ ትልቁ አደገኛ የሚያደርገው ነገር የሚጠቀሙት መንገድ ለምሳሌ በአብዛኛው ሲደረግ የነበረው እኛም አይተነዋል አልፈንበታል እንጨት ይጠቀሙ ነበር እንጨት በማህፀን ውስጥ በመክተት ፅንሱን መውጋትና እንዲፈስ ማድረግ፣ ብረታ ብረቶችን ይጠቀሙ ነበር። በነዚህ ብረታ ብረቶች ማጸኗን በመብሳት ፅንሱን በመብሳት እንዲፈስ እንዲደማ በማድረግ ፅንስ እንዲቋረጥ ይደረጋል። እነዚህ ነሱ ናቸው እንግዲህ ደህንነቱን ያልተጠበቀ የሚያሰኙት በብዙ መንገድ ማለት ነው። ባለሙያም አይደሉም የሚጠቀሙትም ነገር በጣም በጣም አደገኛ ነገሮችን ነው የሚጠቀሙት። የሚደረግበትን ቦታ ራሱ ደረጃን ያልጠበቀ ቦታ። እነዚህ ሁሉ ተደማምረው ከሶስቱም አንዱ ካለ እንበል እና የሰለጠነ ባለሙያም ሆኖ የማይሆን ቦታ ላይ ከሰራ፣ ይህም አደገኛ ነው። ትክክለኛ አይደለም። አንሴፍ አፖርሽን ነው የምንለው፣ ወይም ደህንነቱ ያልተጠበቀ ነው። ሳይሰለጥንም ሆኖ በሌላ በእንጨት በምናም ስለሚጠቀሙ ያንም እነዚህም ደህንነቱን ያልተጠበቀ እንዲሆን ምክንያት ናቸው ማለት ነው። በደፊኒሽኑ አትሊስት ከሶስቱ አንዱ እንኳ በማይሆን መንገድ ከተሰራ ፅንስ ማቋረጥ ደት ደህንነቱን እንዳልተጠበቀ ነው የሚወሰደው። ይህም ደግሞ በጣም አደገኛ ነው እንግዲህ እንደዚች ጋር ለመጨመር ደህንነቱን ያልጠበቀ የሚለው ላይ አጽንኦት ለመስጠት ይሄ ነገር በጣም ትልቅ ትልቅ ችግር ነበረ። እኔ በ1995 1996 አካባቢ ሕክምና ተማሪ ነበርኩ፣ የዛሬ 20 ዓመት ማለት ነው። እንግዲህ በቀን ወይ ሁለት ወይ ሶስት ደህንነቱን ባልጠበቀ መንገድ ጽንስ አቋርጦ የሚመጡ ወጣት ልጃገረዶች፣ ለወጣት ሴቶችን ማግኘት በጣም የተለመደ ነው። እነዚህ ልጆች ሲመጡ እየደሙ ነው የሚመጡት። ቅድም እንዳልኩት በእንጨት ተወቅቱ ነው የሚመጡት። ዛገብረት ተወቅቱ ነው የሚመጡት። መወጋት ስንል ዝም ብሎ ከውጫዊ አካል አይደለም፣ ወደ ውስጥ ነው ወደ ውስጥ እስከ መግባት፣ ማፀን እስከ መብጣት፣ ሌሎችም አንጀት እንደዚህ ተነግዞ ይመጣሉ። እነዚህን ማከም በጊዜው ለኛ በጣም በጣም ከባድ ነበረ፣ በጣም ከባድ ነበር። ችግሩ በጣም የጎላ ነበረ። በተለይ በተለይ አርባ አርብ እነዚህ በአብዛኞቹ ተማሪዎች ስለሆኑ አፍላ ወጣቶች ስለሆኑ ይህን ነገር ያደርጋሉ አርብ አድርገው ሰኞ ትምህርት ቤት ለመመለስ በሚል ዓላማ ይመስላል። በአብዛኞቹ በብዙ ቁጥር ደግሞ አርብ አርብ ይመጡና አርብ ላይ እንግዲህ ተረኛ የሚሆን አቅም ሌሊቱን በጣም በጭንቀት ነው የምናሳልፈው። በጣም ከባድ ፈተና ነበረ ይሄ ዛሬ ሀያ ዓመት፣ በጣም ትልቅ ትልቅ ፈተና ነው የነበረው በዛን ጊዜ። እንዲሁም እንግዲህ ከእርግዝና ጋር ተያይዥነት ባላቸው ሞቶች ማተርናል ሞርታሊቲ እናያለን። ከእርግዝና ጋር ተያይዞ ካሉ ሞቶች ከሶስት እናት አንዷ ወይም ከዚህ ጋር ደህንነት ባልተጠበቀ የፅንስ ማቋረጥ የሚመጣ ነበር። ከሶስት አንድ ማለት በጣም ትልቅ ነገር ነው። ከወሊድ ጋር ከሚሞቱት እናቶች ቀጥሎ ሁለተኛ ደረጃ ይይዝ ነበር። ይሄ በጣም ችግሩ ምን ያክል የጎላ እንደነበረ እንዲያው አጽንኦት ለመስጠት ነው። ከዛም ተከትለው እንግዲህ ብዙ ለውጦች አሉ። አሁን አሁን ብዙ እነዚህ ነገሮች በየቀኑ ላይታዩ ይችላሉ። ችግሩ አለ። አሁን አማራጮች ስላሉ ትንሽ እንትኑ ቀንሷል። በዚህ ሁኔታ ሄደው የሚሞቱትም ልጆች ቁጥር ቀንሷል። ይሄ ለምን ሆነ? አሁን አማራጮች ስላሉ ማለት ነው። አማራጩ ምንድነው? ደህንነቱን የጠበቀ ጽንስ ማቋረጥ የሚለው በኢትዮጵያ ወይም በእኛ ሀገር አሁናዊ ሁኔታ ለተወሰኑት በህግ ለተወሰኑት ተፈቅዷል። ለሁሉም ሳይሆን ለተወሰኑት አሳማኝ ምክንያት ላላቸው ስለተፈቀደ ሰው ወደ ደህንነቱን ወደ ጠበቀው እየመጣ ነው ማለት ነው። ያ እንግዲህ እንደ አማራጭ የተወሰደ ነው። ብዙ ጊዜ አይተነዋል። በህግ ተከለከለ በህግ በጣም ጥብቅ ነበረ። ግን ህጉ ውርጃን ማቆም አይችልም። ሰው የሆነ ነገር ማድረግ ከፈለገ ብትከለኪው ከወሰነ ድረስ ያደርጋል። ያ ነበር የታየው። የዛ የዛሬ ዓመት በፊት እኔ አንድ ምን ገጥሞኛል፣ ህጉ ምን ያክል ከባድ እንደሆነ በስራ ላይ ራሱ የገጠመኝ ገና እንደተመረቅን እዙ አዲስ አበባ ነው ይቀጥት 12 ሰርቻ ነበር ነው ከኛ በፊት ደግሞ የነበሩ ትልልቆቹ ሀኪሞች እንዳውም ውርጃ ሲያጋጥማቸው ለፖሊስ ደውሎ ማሳወቅ ነበረ ህጉ እዛ ድረስ ነበር እንደ ጥፋተኛ ወይም እንደ ክስ ማለት ነው ማሳወቅ አለባቸው ፖሊስ መጥቶ እንዲመረምር ይደረግ ነበረ ማለት ነው ህጉ እዛ ድረስ ነበር ያ ያ ግን ምን አመጣ ሰዎች በድብቅ ወደማይሆን ቦታ እንዲሄዱ ህይወታቸውን እንዲያጡ አካላቸውን እንዲጎድል ነው ያደረገው ያን ወደ አማራጮች ማየት ተጀመረ ማለት ነው የዛ ከነበረው ፈተና ነው። ለሀገርም ፈተና ነው፣ የወጣቱ ሴቶችን ፈተና ነው። ስለዚህ ከዛ ችግር ተነስቶ መንግስትም ባለሙያው ርብርብ በማድረግ ትንሽ ህጉ ሙሉ በሙሉ ከሚዘጋ ከሚከለክል፣ ለተወሰኑት እንዲፈቅድ የሚል ህግ ወጥቷል ማለት ነው። አሁን በዛ ህግ መሰረት ደህንነቱን የጠበቀ የፅንስ ማቋረጥ አገልግሎት በተለያዩ ቦታዎች ይሰጣሉ። በግልም በመንግስትም የጤና አገልግሎት መስጫ ጣቢያዎች ይሰጣል። ይሄ ደግሞ በህጉ አሁንም የተቀመጡ መስፈርቶች አሉ። አምስት ስድስት በጣም አሁንም በቂ አይደለም። ህጉ ለተወሰኑት ብቻ ነው የሚፈቅደው፣ መስፈርቶች አሉት። በአንዱ መስፈርት ያው ቅድም እንዳለው ከስድስት ወር ተኩል ድረስ እንደ ውርጃ ስለሚቆጠር ተወልዶ ማደግ ስለማይቻል ህጉ ይፈቅዳል። በአብዛኛው ግን የምናየው በአብዛኛው ብዙ ጊዜ ነገሮችን ችግሮችን ቀድሞ ስለሚለዩ ሁለት ወር ሶስት ወር ባለው ጊዜ ውስጥ ነው ይሄ ነገር ምን የሚደረገው የሚቀለውም የዛኔ ነው። በገፋ ቁጥር ለሂደቱም ጥሩ ስለማይሆን እንዲገፋ አይመከርም። እስከ 28 ሳምንት እስከ ስድስት ወር በጣም ቢበዛ እስከ ስድስት ተኩል። ለምሳሌ ጽንሱ አንዳንድ ጊዜ በተፈጥሮ ሙሉ አካል ከሌለው የጭንቅላት አጥንት ላይኖር ይችላል። ተወልዶ ማደግ አይችሉም። እነሱ እነሱ ስድስት ተኩል ሰባትም ስምንትም ሄዱ እንዲወለድ ሊደረግ ይችላል። ከዛ ውጭ ያሉት ግን በአብዛኛው ሁለት ወር በሶስት ወር እንደው ቢበዛ እስከ አምስት ወር ነው የሚሄዱት። ህጉ እስከ ስድስት ተኩል ይፈቅዳል። ስድስት ተኩል ካለፈ ግን ተወልዶ መኖር የሚችል ስለሆነ ቢወለድም መተንፈስ ስለሚችል ህጉም አይፈቅድም፣ ከዛ በላይ አይካሄድም። በአብዛኛው ዘጠና አምስት ስድስት ፐርሰንት የሚባሉት በሁለትና በሶስት ወር በአብዛኛው የሚደረጉት። ምክንያቱም በዛ ሰዓት ለውሳኔም ሂደቱን በጣም ቀላል ነው። ምንም አይነት አስከፊ እንትኖች ይዞ ስለማይመጣ በሁለት በሶስት ወር ያልፋል። አቅም በላይ ሆነ ዘቤት የሚመጡት የተወሰኑት ደግሞ ከዛ በላይ ከሄዱ እስከ አምስት ወርም ሊኖር ሊደረግ ይችላል።